ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ ማለት ነው። ዛሬ የመጣሁበት በሀ ፊደል ይሆናል። ከሀ እስከ ተ ፊደል ፊደሎችን የአማርኛ ፊደሎችን ሙሉ ፊደሎችን ከሀ እስከ ፐ ሰላሳ አራት ፊደሎችን ሙሉዎችን አሳያችኋለሁ ማለት ነው። እናንተ ጀማሪ ለሆናችሁ ተማሪዎች ይህ ቪዲዮ ለእናንተ ነው። እስከ መጨረሻ ድረስ በመከታተል አማርኛ ፊደሎችን ማወቅ ትችላላችሁ። ድምፃችሁንም በደንብ በሚገባቸው መንገድ ድምፆችን በደንብ እንቆጥራለን ማለት ነው። ምን አይነት ድምፅ እንደሚያወጡ የፊደሎችን ቅርጽም ደግሞ እናያለን ማለት ነው። እስከ መጨረሻ ድረስ በመከታተል ሳሰላችሁ ሙሉን ነው ማሳያችሁ። ከሀ እስከ ፐ ድረስ በደንብ አርጋችሁ ተከታተሉ፣ ምን አይነት ድምፅ እንደሚያወጡና እንዴት እንደሚጠሩ። ጀማሪ ለሆናችሁ ተማሪዎች ይሄ ቪዲዮ በጣም ወሳኝና ወሳኝ ነው። ሳታቋራረጡ ተከታተሉ። ጀምራችሁ አታቋርጡ ስጨርሱት ነው ጥቅሙን የምታገኙት ማለት ነው። ካልጨረሳችሁ ግን ጀምራችሁ ከተዋችሁት መወቅ አትችሉም ማለት ነው። ቀጥታ ወደ ፊደሉ መቁጠር እንገባለን። ተከታተሉ። መልካም ቆይታ። እሺ እቆጥርላችኋለሁ ከመጀመሪያው ጀምሬ እናንተ ከኔ ጋር አብራችሁ ስቆጥር ፊደሉ ስጠራ አብራችሁ እየጠራችሁ ተለማመዳላችሁ ጀማሪ ለሆናቸው ማንበብ ለምትችሉ ለማይችሉ ሸር አርጉላቸው። ማንበብ ለማትችሉ ግን እስከ መጨረሻ ድረስ በመከታተል ማወቅ ትችላላቸው ማለት ነው። እሺ መጀመሪያዋ ሀ የአማርኛ ፊደል ሀ ትባላለች። ይቺ ፊደል ሀ አማርኛ መጀመሪያ ላይ የምትገኘዋ ሀ ፊደል ናት ማለት ነው። ድምጿ ሀ የሚል ድምፅ ይሆናል። ይችን ሙሉ ቤተሰብ አላት። የሀ ፊደል ከአንድ እስከ ሰባት ሙሉ ቤተሰብ አላት ቤተሰቧን ደግሞ አብረን እንቆጥራለን ማለት ነው። የመጀመሪያዋ ድምፅ ግን ሀ የሚል ድምፅ ይኖራታል ማለት ነው። ሀ የሚለውን ድምፅ ቅጥላታቸውንም ድምፃቸውንም አብረን እናያለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምፅ ይኖራታል ማለት ነው። እደግምላችኋለሁ፣ ሀ ሁ ሂ ሀ ሄ ህ ሆ የሚል ድምፅ ይኖረዋል ማለት ነው። አሁን እንደዚህ ስትቆጥሩት የተወሰነ ጊዜ ደጋግማችሁ ከቆጠራችሁ ትይዙታላችሁ ከመጀመሪያ ወደ መጨረሻ ስትቆጥሩት ማለት ነው። ይሄ ማለት ግን መጀመሪያ ወደ መጨረሻ የያዛችሁት ማለት አማርኛ ነበባችሁ ማለት አይደለም። እናንተ የምትይዙት ከዚህ ከመጨረሻ ወደ መጀመሪያ ስትቆጥሩት ድምፃቸውን አንዳንድ ድምፅ ምን ድምፅ እንደሚያወጡ ታውቁታላችሁ ማለት ነው። ይህንን ደግሞ አሁን ላሳያችሁ። የመጨረሻዋ ሆ የሚል ድምፅ ነው ያላት። ሆ፣ ከዛ ህ፣ ከዛ ሄ፣ ከዛ ሀ፣ ሂ፣ ሁ፣ ሀ ይላል ማለት ነው። ምን ብዬ ነው የቆጠርኩት? ሆ፣ ህ፣ ሄ፣ ሀ፣ ሂ፣ ሁ፣ ሀ የሚል ድምፅ ቆጠሩ ማለት ነው። እንደዚህ ከቆጠራችሁ ማትይዙበት መንገድ ምንም የለም ማለት ነው። እንደዚህ አድርጋችሁ መለማመድ። እሺ፣ ቀጥሎ ደግሞ ከሀ ፊደል ቀጥላ ማናት ለ ትባላለች። ለ ይቺ ደግሞ ለ ነው የምትባል። እንግዲህ የለ ፊደል የመጀመሪያዋ ድምፅ ለ ከሆነ ሙሉ ቤተሰቦቿ ስንቆጥራቸው ትይዙታላቸው ማለት ነው። ቅጥላት አላቸው። ድምፅ የተለያየ የተለያየ ድምፅ አላቸው ማለት ነው። ለ የመጀመሪያዋ ድምፅ ነው። ለ ሉ ሊ ላ ሎ የሚል ድምፅ ይኖረዋል ማለት ነው። ሉ ለሉ ላ ሎ የሚል ድምፅ ይኖረዋል ማለት ነው። እንደነገርኋችሁ አሁን ወደዚህ ወደ ግድም ስቆጥሩት ቀላል ነው። ሁለቴ ወይ ሶስቴ ከደገማችሁ ትይዙታላችኋን ነው። ዋናው ግን ማትይዙት እንት ነው። ከዚህ ከመጨረሻ ወደ መጀመሪያ ስትቆጥሩት ይከብዳችኋል። እሱን ከያዛችሁ አማርኛ በቀላል መንገድ ማንበብ ትችላላችሁ ማለት ነው። እርግጠኛ ሆኜ ምነግራችሁ ከዚህ ከመጨረሻ ወደ መጀመሪያ ከቆጠራችሁት ድምፃቸውን ታውቃላችሁ። የፊደሎችን አቀማመጥ ቀጥላታቸውን ታውቃላችሁ፣ ማንበብ ትችላላችሁ ማለት ነው። እሺ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ የሚል ድምፅ ይኖረዋል ማለት ነው። እንደዚህ አይነት ድምፅ ይኖረዋል። ኦኬ ከለ ፊደል ቀጥሎ ደግሞ ሃ ትላለች ሃ ፊደል ይችኛዋ ሃ ፊደል ናት አይደል? ሀናት ይችም ሃናት ሁለቶችም ሃ ፊደሎች ናቸው፣ በድምፅ ተመሳሳይ በቅርጽ የተለያዩ ናቸው። ነው ሞክሽ ይባላሉ፣ ሞክሽ ፊደሎች ናቸው እና ይችም ሀናት፣ ሀመር ሃ ትባላለች። ይችኛዋ ሀሌታ ሀ ሁ ሂ ሃ ሄ ህ ሆ ይላ ማለት ነው። እደግምላችኋለሁ ሀ ሁ ሂ ሃ ሄ ህ ሆ። ከዚህኛው ጋር ምንም የሚለይ ነገር የለውም በድምፅ ደረጃ፣ በቅርጽ በአጻጻፍ ደረጃ ብቻ ነው የሚለየው ማለት ነው። ኦኬ። ሆ ህ ሄ ሀ ሂ ሁ ሀ የሚል ድምፅ ይኖረዋን ማለት ነው። እንደዚህ እያደረጋችሁ መለማመድ ትችላላችሁ። ከሀ ፊደል ቀጥሎ ደግሞ መ የሚል ድምፅ አለው። መ ፊደል መ ሙ ሚ ማ ሜ ም ሞ ይላም ማለት ነው። ልድገምላችሁ፣ መ ሙ ሚ ማ ሜ ም ሞ ይላን ማለት ነው። ኦኬ አሁን ወደዚህ እንቆጥረዋለን። ሞ ም ሜ ማ ሚ ሙ መ የሚል ድምጽ ይኖረዋል ማለት ነው። ይህንን በተከታታይ እየደጋገማችሁ ቪዲዮውን እያዞራችሁ እያዞራችሁ እዩት። እኔ ግን እንደዚህ እየቆጠርኩላችሁ እስከ መጨረሻ አሳያችኋለሁ ማለት ነው። ተከታታዩ እሺ፣ ከመፊደል ቀጥላ ሰ ትባላለች። ሰ ፊደል፣ ሰ ከመቀጠላ ማለት ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ ይላል ማለት ነው። ደግሞ ሰ ሱ ሲ ሳ ሴ ስ ሶ ይላል ማለት ነው። ሁሉም ፊደል ግን ብዙ ጊዜ ስትቆጥሩት አንድ አይነት ድምጽ የሚወጣ ድምጽ አለውና ወደዚህ ሳሁን ስትቆጥሩት ተመሳሳይ አይነት ነው። አሁን ይኸኛውንም ወደዚህ ስትቆጥሩት፣ ይኸኛውንም ወደዚህ ስትቆጥሩት ተመሳሳይ አይነት ድምጽ ነው ያለው። አሁን የሰ ፊደል ሶ መጨረሻው ስ ስድስተኛ ሴ አምስተኛ ሳ አራተኛ ሲ ሶስተኛ ሱ ሁለተኛ ሰ የመጀመሪያ። ይህንን ማየት በደንብ አድርጋችሁ ማየት ማየት ስታረጉት ይገባችኋል ማለት ነው። ኦኬ አሁን ከሰ ፊደል ቀጥላ ደግሞ ረ ትባላለች። ረ ፊደል ከሰ ቀጥላ ማ ናት፣ ረ ፊደል ናት። ረ ሩ ሪ ራ ሬ ር እሮ የሚል ድምፅ አለው ማለት ነው። እደግመዋለሁ። እረ እሩ እሪ እራ እሬ እር እሮ አብራችሁ ቁጠሩ። እሺ ወደዚህ ደግሞ ስንቆጥረው እሮ የመጨረሻው እር እሬ እራ እሪ እሩ እረ የሚል ድምፅ ይኖረዋል። ይህንን ደግማችሁ ደግማችሁ ቁጠሩት እናንተ ማለት ነው። ኦኬ። ከረ ፊደል ቀጥላ ደግሞ ሰ ትባላለች። ሰ ከላይ ሰን አይተናን። አሁንም ሞግሸ ፊደል አማርኛ ያለው ሞግሸ ማለት ተመሳሳይ ድምጽ ያለው ማለት ነው። ይቺ ሰ ፊደል አይተናን፣ እዚህ ጋር ይችም ሰ ነው የምትባለው። ሁለቶቹም ሰ ነው የሚባሉት በድምጽ ማለት ነው። በቅርጽ የተለያዩ አጻጻፍ ያላቸው ናቸው። ሞግሸ ፊደል ማለት ነው። ሰ ትባላለች። እቺም፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እሺ፣ ሰ ሰ ሱ ሲ ሳ ሴ ስ ሶ ይላን። አሁን ደግሞ ወደ መጣንበት እቆጥርላቸዋለሁ ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ የሚል ድምፅ አነበብን ማለት ነው። ኦኬ። አሁን ደግሞ ከሰቀጥል ያለችዋን እናያለን ማለት ነው። ከሰቀጥል ያለችዋ ደግሞ ማናት? ሸ ትባላለች። ሸ እቺ ሸ ትባላለች። ከሰቀጥላ ሸ ሹ ሺ ሻ ሼ ሽ ሾ የሚል ድምፅ አላት ማለት ነው። ደግሜ ልቁጠርላችሁ። ሁለቴ ሁለቴ እቆጥርላችኋለሁ እንዲገባችሁ። ሸ ሹ ሺ ሻ ሺ ሾ። ወደዚህ ደግሞ ሾ ሺ ሻ ሺ ሹ ሸ የሚል ድምፅ አለው ማለት ነው። ኦኬ ከሸ ፊደል ቀጥሎ ደግሞ ቀ ትባላለች። ቀ ደግሞ ቀ ቁ ቂ ቃ ቄ ቅ ቆ የሚል ድምፅ አለው።

ቤ ብቦ። እሺ፣ በ ቡ ቢ ባ ቤ ብቦ አብራችሁ መለማመድ። ከዚህ በፊት የሰራሁት ቪዲዮ አለ። እየከፈለ እየከፈለች ይሰራውላችሁ። ይሄ ከበዛባችሁ ያን ማየት ትችላላችሁ። ይሄን ግን ሙሉን ነው የምሰራላችሁ ማለት ነው። ቦ ብ ባ ቡ በ የሚል ድምጽ ይኖረዋል ማለት ነው። ከበፊደል ቀጥሮ ደግሞ ተ ትባላለች። ተን ደግሞ እና ያለን ማለት ነው። ከበፊደል ቀጥላ ተናት ተ ቱ ቲ ታ ቴ ትቶ ይላል ማለት ነው። ተ ቱ ቲ ታ ቴ ትቶ ይላል ማለት ነው። እንዳሰለችው እስከ መጨረሻ አዩ ማለት ነው። እስከ መጨረሻ አዩ ትጠቀሙበታላቸው። ቶ ት ቴ ታ ቲ ቱ ተ የሚል ድምፅ ይኖረዋል። ወደ መጣንበት ስንቆጥረው ይህን ይመስላል ማለት ነው። ኦኬ። ከታ ፊደል ቀጥላ ደግሞ ማናት ቸ ነች። ቸ ቸ ቹ ቺ ቻ ቼ ች ቾ ይላል ማለት ነው። ቸ ቹ ቺ ቻ ቼ ች ቾ የሚል ድምፅ ይኖረዋል ማለት ነው። የሚል ድምፅ ይኖረዋል። ከዛ ስድስተኛ፣ አምስተኛ ቻ፣ አራተኛ ቺ፣ ሶስተኛ ቹ፣ ሁለተኛዋ ቸ፣ መጀመሪያ ማለት ነው። ኦኬ ከቼ ፊደል ቀጥላ ደግሞ ሃ ትባላለች። ሃ ፊደል ሃ ሁ ሃ ሄ ህ ሆ የሚል ድምፅ ይኖረዋል ማለት ነው። የሚል ድምፅ ይኖረዋል። ከላይ ሁለት ሃ ፊደል አይተናል። ይህም ሃ ፊደል ነው፣ ሃ ፊደል ነው ይህም ማለት ነው። ተመሳሳይ ፊደል በድምጽ ሶስት ፊደል ሃ ፊደል አለ። የመጀመሪያው አሌ ታ ሃ፣ ቀጥሎ ሃ መርሃ፣ ይህ ደግሞ ብዙሃኑ ሃ የሚባል ሃ ነው ማለት ነው። ሶስቱም ፊደል ሃ ሃ የሚል ድምፅ ነው ያለው ሄ ህ ሆ በቅርጽ ብቻ ይለያያሉ። ተመሳሳይ ነው፣ ተመሳሳይ ድምፅ ነው ያለው ማለት ነው። ተመሳሳይነት ድምፅ ያለው እንደዚህ አድርጋችሁ መለማመድ ሆ፣ ቅርጻቸውን ብቻ ማስተዋል። ህ ሄ ሃ ሂ ሁ ሃ የሚል ድምፅ አለው ማለት ነው። ኦኬ። ከሀ ፊደል ቀጥሎ ያለው ደግሞ ነ ይባላል። እሱን ደግሞ እናያለን። እሺ ከሀ ቀጥላ ነ ናት። ነ ኑ ኒ ና ኔ ን ኖ ትላለች። እደግምላችኋለሁ ነ ኑ ኒ ና ኔ ን ኖ መጨረሻው ማለት ነው። እሺ አሁን ደግሞ ኖ ን ኔ ና ኒ ኑ ና የመጀመሪያው ማለት ነው። ይህን ይመስላል ማለት ነው። እና ፊደል ከነ ቀጥሎ ደግሞ ኝ ትባላለች። ኙ ኛ ኞ የሚል ድምፅ አላት። ኝ አስቸጋሪ ፊደል ናት። በደንብ አድርጋችሁ አብራችሁ ከኔ ጋር ቆጠሯት እንድትለምዷት ማለት ነው ኙ ኛ ኞ ተማሪዎችን በጣም የምታስቸግር ፊደል ናት። ናትን ሳስተምራቸው እኘን ነው ብዙ ጊዜ አልዝል የሚሉ ማለት ነው። እና እንደዚህ ያርጋችሁ መልመድ። ኞ ወደ መጣንበት ደግሞ ኝ ኚ የሚል ድምፅ አለው ማለት ነው። ኦኬ። ቀጥሎ ከኝ ቀጥሎ አናት አ ትባላለች። ደግሞ አ ሀ ሳይሆን አ። እችን ፊደልና ሀን ደግሞ ያመሳሰላሉ። ሀ የመጀመሪያዋ ድምፅ ሀ ነው። እች ግን አ ነው። አ አ ሚል ድምፅ ነው ያላት። አፋችሁን ክፍት አድርጋችሁ ጠቋት አላችሁ አ አ ኡ ኢ አ ኤ እ ኦ የሚል ድምጽ አለው ማለት ነው። አ ኡ ኢ አ ኤ እ ኦ የሚል ድምጽ አለው ማለት ነው። ኦኬ ወደዚህ ስንቆጥረው ኦ ኤ ኤ አ ኤኦአ አፋችሁን ከፍታችሁ ነው ይህን ፊደል የምጠሩት ይዘ ከፍት አርጋሽ አፋችሁን ነው የምጠሩት ከአ ፊደል ቀጥሎ ደግሞ ከ ትባላለች ከን ደግሞ እናያለን ከኩ ኪ ካ ኬ ክ ኮ ይላም ማለት ነው ከኩ ኪ ካ ኬ ክ ኮ የሚል ድምፅ አለው ማለት ነው እሺ ኮ ክ ኬ ካ ኪ ኩ ከ የሚል ድምፅ ይኖረዋል። እንደዚ አድርጋችሁ መለመባል በተለይ ከመጨረሻ ወደ መጀመሪያ ደጋግማችሁ ብትቆጥሩት ፊደል በቃ ጥርት አድርጋችሁ ነው የምትችሉት ማለት ነው። ኦኬ ከከ ፊደል ቀጥላ ኸነት ኸ ኸ ሁ ሂ ሃ ሄ ህ ሆ የመጀመሪያዋ ድምፅ ኸ ትላለች። ኸ ይቺ ማን ነው? ኸ ሀ ሳይሆን ኸ የሚል ድምፅ ነው ያላት። ሀ የመጀመሪያዎቹ ሶስት ሀ ፊደሎች ሀ ሀ የተናንች ግን ከነዚያ ትለያለች። ኸ የሚል ድምጽ ነው ያላት። ሌሎቹ ቤተሰቦቿ ልክ እንደነዛኞች ሀ ፊደል ይሆናሉ። ከኸ በኋላ ያሉት ማን ነው? ኸ ከዛ ሁ ነው የሚለው። የሀ ፊደልም ሀ ብሎ ሁ ስለሚል ማለት ነው። ስለዚህ ኸ ሁ ሂ ሀ ሄ ሄ ሆ የሚል ድምጽ አለው። ሆ ህ ሄ ሁ ህ ሄ ሁ የሚል ድምፅ ይኖረዋል ማለት ነው። እንደዚህ ያደረጋችሁ መለማመድ። ኦኬ። ከሀ ፊደል ቀጥላ ደግሞ ወ ትባላለች። ወ ወ ትባላለች። ከሀ ቀጥላ ወ ው ዊ ዋ ዌ ው ወ የሚል ድምፅ አለው። ወ ፊደልም ያስቸግራል፣ ጀማር ተማሪ የሆናችሁ ድምፁ ተመሳሳይ ድምፅ ስላለው ማለት ነው። እሱን እንየው። ዎ ከዚያ ው ነው የሚለው ሁለተኛው። ዊ ዋ ዌ ው ይላል። ይሄም እንደ ሁለተኛው ድምጽ ይቀራረባል። ዎ ይላል መጨረሻ ላይ የመጀመሪያውም ዎ የመጀመሪያውም ዎ ነው የሚለው ማለት ነው። በዘርጋችሁ መቁጠር ዎ ከዚያ ው ዌ ዋ ዊ ው ዎ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከዎ ፊደል ቀጥሎ ደግሞ አ ትባላለች። አ አ ኡ ኢ አ ኤ እ ኦ ከላይ አ ፊደል አይተናል። አ ሚል ፊደል አይተናል። ከላይ ማለት ነው። ይች አ ፊደል ይቺም አ ፊደል ናቸው ተመሳሳይ አአ ሞግ ማለት ነው። በጽሁፍ የሚለያዩ በድምፅ ተመሳሳይ የሆኑ አማርኛ እንደዚህ አይነት ፊደል ይበዛበታል። እሺ አ ኦ በቅርጽ ግን ምንም አይገናኙም። ከላይ ከቆጠር ናት ጋር በድምፅ ግን ተመሳሳይ ናቸው ማለት ነው። ይህን ይመስላል ማለት ነው። ኦ ኤ አ ኤ አ ይላል ማለት ነው። ይህንን መደጋገም አሁን እንደዚህ መቁጠር ነው ለእናንተ የሚከብዳችሁ። እኔ አሁን ቀለል አርጌ ቆጥርላችኋለሁ እንጂ ከዚህ ከመጨረሻ ወደዚህ ስትቆጥሩት ከበድ ይላችኋል። ድምፄን በድጋሚ እየሰማችሁ ቁጠሩ ማለት ነው። ኦኬ ከአ ፊደል ቀጥሎ ደግሞ ዘ ትባላለች። ዘ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ይላም ማለት ነው። እንደግመው ዘ ዙ ዚ ዛ ዜ ዝ ዞ ይላም ማለት ነው። እስንቆጥረው ደግሞ ዞ ዝ ዜ ዛ ዚ ዙ ዘ የሚል ድምፅ ይኖረዋል። ከዘ ፊደል ቀጥሎ ደግሞ ዥ ትባላለች፣ ትባላለች ዣ ዣ ዥ ዦ መጨረሻው። እደግመዋለሁ ዣ የሚል ድምጽ አለው። ማነው የሚል ድምጽ አለው። መጨረሻው ከዛ ዣ ዢ ዣ ይላ ማለት ነው። ኬ ከዣ ፊደል ቀጥላ ደግሞ የ ትባላለች። ከ ቀጥላ የ ትባላለች። የ ዩ ይ ያ የ ይ ዮ እስንድ ገመው የ ዩ ይ ያ የ ይ ዮ ዮ ይ ያ ዩ ይናማ ነው። እንዳትሰለችው እስከ መጨረሻ ተከታተሉ። እንዳትሰለችው ያው ትንሽ ይበዛን 34 ፊደል ስለሆነ ሙሉ ፊደሉን ለመቆጠር ትንሽ ጊዜ ይጨርሳል። ጊዜ የሰጣችው ግን ለመልመድ ሲባል ብታዩት በጣም የተመረጠ ነው ማለት ነው። ከየቀጥላ ደነች ደ ዱ ዲ ደደዶ ይላል ማለት ነው። ደ ዱ ዳደድዶ ይላል። ዶ ደዳዲዱደ ይላል ማለት ነው። ይሄ ነው ዋን ነው። እናንተ አሁን የምትቆጥሩ የምትይዙልኝ ወደዚህ መቁጠር ብትለምዱ በጣም የተሻለ ነው። ከደ ፊደል ቀጥሎ ደግሞ ጀ ትባላለች። ጀን ደግሞ እናያለን ማለት ነው። ጀን ደግሞ እናያለን። ከደ ቀጥላ ጀ ናት። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ከላይ የዚህ ዥ የሚል ፊደል አይተናል። ዥ ነው ይሄኛው። ይሄኛው ደግሞ ጀ ጠበቅ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ፣ ጆ

ግ ጌ ጋ ጊ ጉ ገ የሚል ድምፅ አለው ማለት ነው። ተዘርጋችሁ መለማመድ መለማመድ። ኦኬ ቀጥሎ ደግሞ ከገ ቀጥሎ ጠ ነው። ያዴክ ማን በዚያው ሙሉ ለመጨረስ ያዴክ ማን ያዴክ ማን አንዴ ለመቁጠር። እሺ ከገ ቀጥሎ ደግሞ ጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ መጨረሻው ልድገምላችሁ ጠ ጡ ጢ ጣ ጤ ጥ ጦ ይላል ማለት ነው። ይህን ይመስላል ማለት ነው። ወደዚ ስንቆጥረው ደግሞ ጦ ጥ ጤ ጣ ጢ ጡ ጠ ይላል ማለት ነው። እንደዚህ አርጋችሁ መለማመድ። አሁን እየጨረስን ነው። አይዟቸው ትንሽ ፊደል ነው የቀረው። እሱን ደግሞ እናያለን። ከጣ ፊደል ቀጥሎ ደግሞ ጨ ትባላለች። ጨን ደግሞ እናያለን ማለት ነው። ኦኬ ጨ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ የሚል ድምፅ አላት። ልድገምላችሁ ጨ ጩ ጪ ጫ ጬ ጭ ጮ የሚል ድምፅ አለው ማለት ነው። ኦኬ ጮ ጭ ጬ ጫ ጪ ጩ ጨ የሚል ድምፅ ይኖረዋል። ዋናው እንደዚህ ቆጠሩ ብያችኋለሁ። ከጨ ፊደል ቀጥሎ ደግሞ እዚህ አካባቢ ያሉ ፊደሎች ድምፃቸው ተመሳሳይ ጨጸፈ የሚል አይነት ድምፅ አላቸው። እሱን ደጋግማችሁ ስትቆጥሩት ቆጥሮት ይገባቸዋል፣ ወይም ደግሞ ትይዙታላቸው። ከጨ ቀጥሎ ማን ነው? ጰ ይባላል። ጰ በከንፈራችሁ ጠበቅ አርጋችሁ መጥራት። ጳጳስ ብሎ ሲጻፍ ጰ ይች ፊደል ታስፈልጋለች ማለት ነው። ጰ ምትለዋ ጰ ጱ ጲ ጳ ጴ ጵ አንዳንዶችን ፊደል ጰ ስንላቸው ጠ ወይም ጨ ይላሉ። ግን እቺ በከንፈር ነው የምትጠራው፣ ጠበቅ አድርጎ መጥራት ማለት ነው። ልድገምላችሁ ጰ ጱ ጲ ጳ ጴ ጵ ጶ ይላል ማለት ነው። ጶ ጵ ጴ ጳ ጲ ጱ ጰ የሚል ድምፅ ይኖረዋል ማለት ነው። ኦኬ። ጨን ጠን አየን። ከዛ ከጠ ቀጥሎ ደግሞ ማ ጸ ትባላለች። ደግሞ ጸ ጸ ጸ ጠበቅ በመላሳችሁ ጸ ጸ ጹ ጺ ጻ ጼ ጽ ጾ የሚል ድምፅ አለው። አሁንም የምንድገመው ጸ ጹ ጺ ጻ ጼ ጽ ጾ የሚል ድምፅ አለው ማለት ነው። ወደዚህ ስንቆጥረው ደግሞ ጾ ከዛ ጽ ሴ ፃ ሲ ጹ ፀ የሚል ድምፅ ይኖረዋል ማለት ነው። ኦኬ አሁን ፀን ፊደላየን ቀጥላም ያለችዋ ፀናት ይህችም ፀናት ይህችም ፀናት በድምፅ ተመሳሳይ አንድ ላይ ነው የተጻፉት፣ ግን ተመሳሳይ ድምፅ አላቸው። በቅርጽ ግን ይለያያሉ ማለት ነው። በቅርጽ የተለያየ ቅርጽ ነው ያላቸው እና ይህችም ፀኖም ትባል ጾ ትላለች ማለት ነው። ከላይኛው ጋር ተመሳሳይ ናቸው። ምንም የሚለያቸው ነገር የለም። ቅርጻቸውን በደንብ ይዋቸው። ወደዚህ ልቁጠርላችሁ። ጾ፣ ፅ፣ ፄ፣ ፃ፣ ፂ፣ ጹ፣ ፀ የሚል ድምፅ ይኖረዋን ማለት ነው። ኦኬ ቀጥሎ፣ ከፀ ቀጥሎ ፈ ትባላለች። ፈ ትባላለች። አሁን ጨርሰን በቃ ኖርማል ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ትላለች ማለት ነው። ደግመን እናንበበው ፈ ፉ ፊ ፋ ፌ ፍ ፎ የሚል ድምፅ አለው ማለት ነው። ፎ ጨረሻው ፍ ስድስተኛ ፌ ፋ ፊ ፉ ፈ የሚል ድምፅ ይሰጣን ማለት ነው። ይሰጣን እንደዚህ ያደርጋችሁ መለማመድ። አሁን መጨረሻው ጋር ደርሰናል፣ መጨረሻው ጋር ደርሰናል። ደስ ይበላችሁ። መጨረሻውን ደግሞ እንቆጥራለን። ፐ ፑ ፒ ፓ ፔ ፕ ፖ ትላለች። የመጨረሻ ፊደል ማናት? ከፈቀጥላ ፐ የሚል ድምፅ አላት። ፐ በከንፈራችሁ ላላ አድርጋችሁ ጠርቱታላችሁ። ከላይ ጰ ብያችኋለሁ፣ ከዚች ጋር እችኛዋ ጰ ነው ጠበቅ። እች ግን በከንፈር ላላ ፐ የሚል ድምፅ አላት ማለት ነው። ፐ ፑ ፒ ፓ ፔ ፕ ፖ የሚል ድምፅ ይኖረዋል ማለት ነው። ወደዚህ ስንቆጥረው ፖ ፕ ፔ ፓ ፒ ፑ ፐ የሚል ድምፅ ይኖረዋል ማለት ነው። እንደዚህ ያደርጋችሁ መለማመድ ዋናው እናንተ አሁን መጀመሪያ መጀመሪያ ድምፅ መያዝ አለባቸው። አሁን ለምሳሌ ከዚህ ጋር ጨ ከጨ ጨምራችሁ እስከ ፐ ያለውን ፊደል የመጀመሪያ መጀመሪያ ድምፅ ከያዛችሁ ግድም መቁጠሩ አያቅታችሁ። ግድን ቁጥጥራችሁ ከጨረሳችሁ በኋላ ሊከብዳችሁ የሚችለው ከመጨረሻ ወደ መጀመሪያ መቁጠር ነው። እሱም ደግሞ ድምጼን እየሰማችሁ ተለማመዱ ማለት ነው። የአማርኛ ፊደል ይህን ይመስላል። ከሀ እስከ ፐ ድረስ ትንሽ ረዘም ያለ ቢሆንም እስከ መጨረሻ በማየት ታተርፉበታላችሁ። በደንብ እንደሚጠቅማችሁ ተስፋ አረጋለሁ። ሌላ ቪዲዮም የሰራሁት አለ። ፊደሎቹን እየቀነስኩ ሰርቻለሁ። ያን ማየት ትችላላችሁ። ይህም ይበዛ ከሆነ ማለት ነው። ይህንን ደግሞ እስከ መጨረሻ ድረስ ብታዩት ግን ታተርፉበታላችሁ። ከሀ እስከ ፐ አማርኛ ፊደል ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሆኑ። ቻው።